እኔ እርግጠኛ ሆኜ ስነግራችሁ ይሄ የብሩኬ ሀሳብ አይደለም። ይሄ ሀይሚ ጋራ እንለያይ በቃን፣ ይሄ እኔናንች ልንግባባ አልቻልንም፣ ልንስማማ አልቻልንም። የብሩኬ ብቻ ሀሳብ አይደለም። እርግጠኛ ሆኜ ስነግራችሁ እነዚህ ልጆች መሀል ገብቶ የሚያተራምሷቸው ሰዎች አሉ። አስባችሁታል? ብሩኬ ሀይሚን ለቋት የሚሄድ ይመስላችኋል? እ ያ ልጅ ትናንት መቶ ቤት አንኳኩቶ ሳይከፈትለት በር ድንገት ከፍቶ ገብቶ አስቡት። ብሩኬ በሌለበት ሀይሚን የሆነ ነገር ቢያደርጋትስ? ሀይሚ ብሩኬ እውነት በሀይሚ ላይ ጨክሮ እንደዛ የሚያደርግ ይመስላችኋል? እኔ አይመስለኝም በጭራሽ። ሰላም ሰላም፣ እንደምን ቆያችሁ የኔ ውድ የቻናል ተከታታይ? ሰላማችሁ ይብዛልኝ በያላችሁበት። ያው የጀመር ነው ነገር እንግዲህ ምንም እየተቋጨ አይደለም። እያደር እያደር ነገሮቹ እየተባባሱ እየሄዱ ነው። የሀይሚና የብሩኬ ጉዳይ ማለት ነው። ጉዳያችን ነው ለእነሱ ብቻ አይደለም። የእነሱ ጉዳይ የእኛ ጉዳይ ነው። ቤተሰብ እስከሆነን ድረስ፣ እንደ ቤተሰብ እስካያየናቸው ድረስ ያስጨንቀናል። የምንፈልገው ሰላማቸውን ነበረ። ሰላምም ሆነው ነበር በጥቂቱ ነገር ግን ያው አንዳንድ ጊዜ ደስታን የማይፈልጉ ሰይጣንን ባናታቸው ተሸክመው የሚዞሩ ሰዎች አሉ። እውነት ለመናገር ያክል ሁለት ቀን ሙሉ ደስተኛ ነበሩ እነዚህ ልጆች። ዛሬ ላይ ግን ሁሉ ነገር እንደዚህ ደስታቸው ተነጥቆ እስከ መለያየት ድረስ መድረስ ለእኔ ብዙ ጥያቄዎች ፈጥሮብኛል። ሀይሚ ለካ ሁሉንም ነገር የምትረሱት ጭንቀት ላይ ስትሆኑ ነው። የተፈጠረውን ነገር ራሱ ረስቻለሁ ብላ በአንደበቷ መስክራ ነበረ። እኔ ከዛ የተረዳሁት ምን ያክል ደስተኛ ብትሆን ነው ሀይሚዬ ዝም ብላ ነው ለካ እንደዚህ የምትናደደው። ልቧ ንጹህ ነው ምናምን ነገር ግን ብዙዎች አይረዷትም ብዬ ራሴን ራሱ ገምግሜዋለሁኝና አሁን ብሩኬ ጋም ሀይሚዬ ጋም የሆነ ነገር አለ። ምንድን ነው አሁን ላይ ያው ትናንትና ላይ ነገሩ እንደ አዲስ ሊነሳ የቻለው ከሄና ጋር ታረቁ አለ ብሩኬ? ታረቁ ሲል እንግዲህ ሀይሚ ደግሞ እኔ ጥፋት የለብኝም በሚል አንድ አንድ በሚል የባለፈውን ነገር እስኪ ያለፈ ነገር ነው ካልክ ማስረጃ አውጣልኝ ባለችው ነው መረጃ አሳየኝ ባለችው፣ አንድ አንድ ተብሎ ነገሩ ተጧጧፈ። ቡሩኬ ጋር ደረሰ። ዞሮ ዞሮ ያው ለቡሩኬም እንድትነግረኝ ፈልጋለሁ አለች። በቃ ድዴት ላይ ስትሆኑ እሉ ውስጥ ትገባላችሁ። የረሳችሁትን ነገር እንደገና እንድታስቡት ያደርጋችኋል። በዛ አንዳንድ ሲሉ ያላሰቡትን ቃላት መወራወር ጀመሩ። ያ ቃላት ደግሞ ዛሬ ላይ ሆዳቸውን አሻክሮ ሊያግባባን አልቻለም። ይናንቺ ብንለያይ ይሻላል እስከ ማለት ደረጃ ተደረሰ። ሀይሚ ደግሞ አሁን አንተ ከዚህ ቤት መውጣት የፈለግከው ሄናን ብለህ ነው ወይ ስትል ምናልባት ሄና ይቅርታ ስላልጠየቀ ነው ሄናን ይቅርታ ስላልጠየቀች ነው ብዬ ለራሴ ጥያቄ ፈጠረብኝ። ብሩኬ ደግሞ እንደዚህ የወረደ ነገር አያደርግም። እርግጠኛ ሆኜ ስነግራችሁ ለሄና ብሎ ሀይሚን ጥሎ ለዛ ለወይዘሮ ቴዲ ጥሎ አይሄድም። አስቡት እንግዲህ እኔ እንደዛ ያደርጋል ብዬ ብሩኬን ከግምት ውስጥ አላስገባውም። ግን እሳ እኔ የጠረጠርኩትኝና አንድ ነገር ምናልባት የካሜራ ጀርባ ብሩኬና ሀይሚ እንደተለመደው እመንልኝ አትመንልኝ ያለፈ መሆኑን መረጃ አሳየኝ አታሳየኝ በማለት በተለያዩ ጭቅጭቆች የተነሳ ያንን ጭቅጭቅ ላለማዳመጥ ወይንም ላለመስማትም የወሰነ ውሳኔ ይሆናል ብዬ ነው ያሰብኩትኝ እንጂ ሀይሚ እንዳለችው ለሄና ብለህ ነው ያለችውን እኔ ተቀባይነት አላደርገውም። ብሩኬ ሕፃን ልጅ ነው። እንዲ ሄና ለሄና ብሎ የሚወዳት ልጅ ይሄን የሚያደርግ አይመስለኝም፣ እንደኔ ማለት ነው። ነገር ግን ደግሞ እንደ ሀሳብ ስንሄድበት ብሩኬ ይህንን ሀሳብ ማሰብህ ስህተት ነው። ዛሬ ላይ ለምን ነገ የሚጸጥት ነገር ነው። ብሩኬ ዛሬ ሀይሚ ቤቷ ድረስ በር እያንኳኳ እየከፈተ ድንገት እየገባ ያ ልጅ፣ ነገ አንተ በሌለበት ይሄ ልጅ ገብቶ የሆነ ነገር ይችልኝ ቢያደርጋት ብሩኬ አይጠጥትህም። ትናንትና አንተ በታመምክ ሰዓት እኔ ታጠገብህ ነበርኩኝ። ዛሬ እኔ ችግር ላይ ባሉበት ሰዓት እንዴት ነው ጥለኸኝ የምትሄደው? አለች ሀይሚ። ልክ ነች፣ ለዛ ሀሳቧ ልክ ነች፣ ልክ ነች ባይነኝ፣ እንደኔ ማለት ነው። መሄድም የለብህም ብሩኬ። ይህንን ካደረግክ ሀይሚ ላይ ጉዳት ይደርስባታል፣ እርግጠኛ ሆኜ ስናገር፣ ሄደሀልም ሄደሀልም ነገ የሚጸጥት ነገር ነው። አሁን አጠገቧ ማንም ሰው የለም፣ ብቻዋን ነው አይደል ያለችው ታጠገቧ ያሉት የከበቧት ጥላት ናቸው። ሄናም ጥላቷ ነው። ቴዲም ጥላቷ ነው። ፍፄ እንኳን አሁን ላይ አጠገቧ የለም። ቡሩኬ ይሄን ውሳኔ መወሰን የለብም ነበረ። ሀይሚ ደግሞ ነገሩ ያለፈ ነው ብሎ ተተደመደመ። ደጋግመሽ መጠየቁን ብታቆሚ እንደ ሀሳብ ጥሩ ነው። ለምን ብት ይሄንን ነገር አንቺ ካልተውሽው ማንም ሊተው አይችልም። አንቺ ካነሳሽ ደግሞ ወንድ ልጅ ነው። እንደ ሀሳብ ደጋግሞ አንድ አይነት ጥያቄ ማንሳት ማውራት የማይፈልገው ኬዝም ሊኖር ይችላል። በባለፈው እለታ ቴክስት ከልጅቷ ጋር በቀረጣ መሀል ቴክስት መልሶላታል። ይሄ እኔ እንደዛ የሚያደርግ አይመስለኝም። ማለት ይሄ ለድራማ ነው ብዬ ነው የወሰድኩት። እውነት ነው ብዬ ራሱ አልወሰድኩትም። እና ልጅቷ ጋር ያለው ኬዝ አሁን ላይ እየደወለ የምታስቸግር ከሆነ፣ ቴክስቶችንም እምትልክ ከሆነ በአጋጣሚ ደግሞ ስልክ ላይ አይታ ሀይምዬ ከካሜራ ጀርባ ከብሩኬ ጋር ቀን በቀን እመንልኝ ያለፈ ታሪክ ከሆነ እያለች የምትጨቀጭቀው ነገር ምናልባት አሁን ላይ እሷ ያለፈ ነገር ከሆነ ለምን ተመልሳ መጣች የሚለው ነገር ጥርጣሬ ፈጥሮባትም ሊሆን ይችላል። ሀይምዬ ደጋግማ ብሩኬ ላይ ልጨቀጭቀው ልጨቀጭቀውና አጓጉል ጥያቄዎችን ልታቀርብለት የቻለችው በሚለው ነው እኔ አሁን ያሰብኩትኝ ቢሆንም ግን ብሩኬ አሁን ላይ ለውሳኔ መቸኮሉ ጥሩ አይደለም። ምክንያቱም ይሄ ልጅ እየመጣ ነው ቤት፣ ያለ ሰዓት ያለ አግባብ እየመጣ ነው። ቤቷን አንድ አይቶታል አይደለ? በር እየከፈተ እንደፈለገ የሚወጣ የሚገባ ከሆነ አስቡት። ሌላው ነገር ደግሞ ሀይሚ ሰላም ባልሆነችበት፣ ሀይሚ አንቺ ሰላም ባልሆንሽበት ሰዓት ነው ብሩኬ የመጣው አንቺ ጋር። ለአንቺም ብዬ ነው ብሎሻል። በእርግጥ ልክ ነው ቴዲ፣ በመጣ ሰዓት ለአንቺ ለድህንነትሽ ብሎ ነው አብሮ የተቀመጠው፣ በሰዓቱ ማለት ነው አሁን ላይ በዛን ሰዓት እንደዛ መጥቶ በመሀል ደግሞ ብሩኬ ታመመ፣ አንቺ ደግሞ በታመመ ሰዓት አብሮሹ ነበር ተንከባክበሽዋል፣ ምናምን ነገር ይሄ የማይካድ ነው። ግን እሳ አሁን ደግሞ ልጁ እየመጣ በዚህ ሰዓት ብሩኬ ሄዳለው ብሎ ለውሳኔ መሸኮል፣ እንደዛ አይነት ውሳኔ ወስኖ ከቤት መውጣት ብሩኬ ስተት ነው። መወሰን ብቻ አይደለም። ከዚህ በኋላ ከሀይሚ ጋር እራሱ አብረው አብሮ ላንመጣ እንችላለን ያለው ስለ ጭራሹን እንለያያለን ይሄ የማይሆን ነገር ነው። ብሩኬ አንተ ከሀይሚ ጋር ለጭራሹን እንለያያለን፣ ላንቀጥል እንችላለን፣ አብረንም ላንመጣ እንችላለን ያልከው የተሳሳተ መንገድ ሄደ ከሆነ ብሩኬ አቁም። የምሬ ነው የምልህ። በኋላ የሚቆጭ ነገር ነው። ለምን በመሀላችሁ ብዙ ጥላት እንዳለ ጠንቅቀት አቃለክ ብዙ ጥላት ያንተን እና የብሩ የእሷን መለየት የሚፈልጉ ብዙ ጥላቶች አሉ። የገዛ ጓደኛ ሄና ያናንተን መለየት ይጠብቀዋል፣ እና ይሄንን እያወቀ ለመለየት እንደዚህ አብረን አልመጣም ለማለት ለውሳኔ እንዴት ትቸኩላለ? ይሄ ስህተት ነው ብሩኬ፣ ስህተት ነው፣ የሚቆጭ ነገር ነው። የሚቆጭህን ነገር ባታደርግ እንደ አሳብ ጥሩ ነው። ሀይሚዬ ደግሞ በባለፈው ነገር ከሆነ ይህ ሁሉ ለመለየት ደረጃ የደረሳችሁት እንዲ በእናትሽ ታዩ በቃ ታዩና ወደ ፍቅር ብትመለሱ ወደ ነበራችሁበት ወደ ደስተኛ የታችሁ ብትመለሱ ጥሩ ነው። አንቺም ብትሆኚ የሚቆጭሽ ነገር ነው። ምናልባት ዛሬ ባለፈ ታሪክ ከብሩኬ ጋር ተጋይተሽ መለየቱን እንደ ቀላል አይተሹ ሊሆን ይችላል። ነገ የእሱ ማንነት የእሱ ንጽሕና ስታቂውና ስትረጅው ይቆጭሻል። የሚቆጭሽ ነገር ነው ሀይሚ። እንደ ህጻን ልጅ አትሆኑ እንደ ትልቅ ሰው አስቡ። በእርግጥ በመሀላችሁ ሰው እየገባ ነው። ሀይሚም ብላለች፣ እኔ እናንተ እኮ ሰላም ነበርን። ነገሮቹ የተበጠበጡት ያው እነሱ ስለመጡ ነው። ሌላው ነገር ብሩኬም፣ ሀይሚ በሰዓቱ እኮ ሌላ ሰው እነዛ ሰዎች መጡ፣ ተናዳ ነው እንዲሁም የባለፈ ነገር ምናምን ነገር መልስልኝ፣ አስረዳኝ ልትል የቻለችው እንጂ ምንም የዛን ያክል መጥፎ ነገር አልተናገረችክም፣ አደለ? እንደውም የተናገረችው ሄናን ነው። ሄናን ይቅርታ አልጠይቅም ምናምን ነገር ያለፈ ነገር አለ እርግጠኛ ነኝ ካልክ መረጃ ሳየን ያለችው ለሄና ራሱ። አሁን እኔ እናንች ካልተከባበርን እንደፈለግ ሻፍሽን የምትከፍችብኝ ከሆነ አልካትኝ። ብሩኬ እኔ ይሄንን ነገር እንደው እውነት ይሄንን ሀይሚ አድርገው አደለም ብሩኬ እነዚህ እነዚህ እነዛ አንዳንድ ወዳጅ መሳይ አስመሳይ ቅምጦች እውነቴን ነው ምልህ የነሱንም አንዳንድ ቦታ ላይ አይተ ይህንን ቴክስት እኔ ዛሬ አንብቤዋለሁ የሆነ ቦታ እንደፈለገች አፏን የምትከፍትብህ ከሆነ የማታከብርህ ከሆነ የሚባለውን ቴክስት ትክታክ መንደር ተለጥፎ አይቻለሁ ብሩ ከዛ አይተህ ከሆነ ተሳስተሃል ምክንያቱም ምን መሰለህ እነዚህ ሰዎች እነዚህ ሴቶች እናንተ እንድትለያዩ ስለሚፈልጉ ነው፣ ሀይሚን እንደዛ ጀጅ የሚያደርጓት። አንተ ደግሞ ያንን አይተ እዚህ ጋር ይሄንን መናገር ለሀይሚ ጥሩ አይደለም። አሁንም አንተ ይንቋታል። አንተ እንደዚህ ክፍተት በፈጠርክ ሰዓት ልጅቷን ይሰድጓታል ሞር ይሰድቧታል፣ ትረገጣል ይች ልጅ። ምክንያቱም አሁን ትናንትና ላይ አንተን ምንም አላለችህም፣ እንደ አሳብ ሀይሚ ምንም ያደረገችው ነገር የለም። አስረዳኝ ያለፈውን ነገር በቃ እንድታስረዳኝ እፈልጋለሁ ነው ያለችህ እንጂ አልተሳደበችም። የዛን ያክል መራራ ነገር አልተናገረችም። እንደ አሳብ እንደው እንደ እውነቱ ከሄና ጋር ነው የተከራከሩት። ስለዚህ ብሩኬ ተሳስታል። የሰው ወሬ አትስማ፣ በራስ አቋሚ ኖርክ የምሬ ነው ምልክ ይሄንን የምትዋደዱትን ይሄንን የሚያምር ፍቅራችሁ ለማሳጣት ነው እንደዛ የሚያደርጉት የሰው ወሬ አትስማ፣ የምሬ ነው። እኔ እኔ በጣም የሚያናድደኝ ምን ምንዶ ታውቃላችሁ? በሰው ህይወት ውስጥ እየገባችሁ አጓጉል ኮመንታት የምትጽፉ ሰዎች እንዶ ምን ልበላችሁ? እንዶ ፈጣሪ ያላሰባችሁ ነገር እኔ ምን እንዴ እኔ እንዲ አላቅም። ለሰው መጥፎ መመኘትም ከባድ ነው። ብቻ ልብ ይስጣችሁ መድኃኔ ዓለም የምሬን ነው ምላችሁ። ልብ ይስጣችሁ። እንደዚህ መርዛችሁን በየቦታው የምትረጩ ሜንሽን እያደረጋችሁ ለልዩ ልጁ ያላሰበውን ነገር እንዲያስብ ከዛ ደግሞ እዛ ላይ አይቶ እዝጋ የሆነ ነገር አዎ፣ የሆነ ቴክስት ዛሬ እኔ ቪዲዮ ሰርችበታለሁኝ የዛ አይነት ሀሳብ ነው ለሃይም ሀይም ብሩክ ያወራው እዝጋ ማለት ነው እንደ ፈለገሽ አፍሽን የምትከፍችብኝ ከሆነ ካልተከባበርን፣ ያው አርል ያለው ዛሬ ቪዲዮ ላይ ብሩኬ እንደዛ እንደ ፈለገ አፏን የምትከፍትብህ ከሆነች ከሆነ አንተን ካላከበረችክ አንተን ካላከበረችክ ነገ ቤተሰብህንም ወንድምንም አታከብርም ተብሎ ሜንሽን ተደርጎልን ነበረ። ለብሩኬ ዛሬ ደግሞ ለሀይሚ ያንን አላት። ብሩኬ ግን ተሳስታል። እነዚህ ሰገጤ ናቸው፣ ምንም አያውቁም። ደደብ ናቸው። የምሬድ ነው። ምልክ ሜንሽን ስለተደረገልን እንደዚህ ብለ መተ ባትላት ሀይሚን እንደ አንድ ወዳጅነት እኔ ለራሴ ልክ አይደለም። ልክ ያልሆነውን ነገር ልክ አይደለም ምላለኝ ገባ። ከሀይሚ ምንም አፏን የከፈተችበት ቦታ የለም። አስረዳኛ። ባለፈ ነገር ነው ያለችው። አለቀ። ይሄ ደግሞ አፍ መክፈት አይደለም። ቅሬታ ከፈጠረበት አንድ ሰው በአግባቡ የመጠየቅ መብት አለ አይደል እንዴ? መብት አለ የመጠየቅ። ስለዚህ ደግሞ ነገሩ ስለተደጋገመ መሮ ከሆነ ከቤት መውጣት የፈለግከው ብሩኬ፣ እዛ መብትክ ነው። አለቀ። በእርግጥ አንድ ነገር ሲደጋገም ይደብራል፣ ያስጠላል። እና መብቱ ነው እዚ ጋ መወሰን ማለት ነው። ግን እሳ ደግሞ ይሄ ትክታክ ላይ የተጻፈ ነገር እዚ መጥቶ አክሽን አትክፈችብኝ፣ የሚደብር ነገር ነው። ብሩኬ ተሳስተሃል። ለማንኛውም አስቡበት። መለየት ለማንንም አይጠቅምም፣ ብታስቡበት ይሻላል የመሬ ነው። ብታስቡበት ይሻላል። ከናንተ በላይ ለናንተ አዋቂ አይደለሁም። እናንተ ናችሁ ከራስ አዋቂዎች ለራሳችሁ ከማንንም ከምንም በላይ ግን ዝጋና ዝጋ እና ወሬ መስማት ጥሩ አይደለም። የራስን ሕይወት ያናጋል እንጂ ሌላ የሚፈጥረው ነገር የለም እና ሰላሙን ያወርድላችሁ ወደ ድሮ ፍቅራችሁ ፈጣሪ ይመልሳላችሁ ይመልሳችሁ። ይሄ ነው የሁሉ ጊዜም ጦሎቴ ቡራ